ፍርድ ቤቶችና የፍትህ ተቋማት ነፃና ገለልተኛ ሆነው ለማህበረሰቡ ፈጣንና ቀልጣፋ አገልግሎት መስጠት እንደሚገባቸው ይታመናል። የጎፋ ዞን ህዝብ ምክር ቤት ዋና አፈ ጉባኤ ወይዘሮ ሀብታምነሽ ግራዝማች የንቅናቄ መድረኩን ሲከፍቱ ባስተላለፉት መልእክት የፍትህ ተቋማትና ፍርድ ቤቶች ውጤታማና ቀልጣፋ አገልግሎት ለህብረተሰቡ በመስጠት የሚነሱ ቅረታዎችን በአግባቡ መፍታት እንደሚገባቸው አሳስበዋል። በህዝቡ ዘንድ ተቀባይነትና ተአማኝነት ያለው ጠንካራ ተቋም በመፍጠር የተገልጋዩን እርካታ ለማሳደግ ነው። ለማህበረሰቡ ፈጣንና ቀልጣፋ አገልግሎት ለመስጠት የፍትህ ትራንስፎርሜሽን ጉዳዮች ላይ ከባለድርሻ አካላት ጋር በጋራ መወያየት ለህብረተሰቡ ቀልጣፋ አገልግሎት ለመስጠት ይበልጥ የሚያግዝ መንገድ ነው። የጎፋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ጸጋዬ ጽጌ በየደረጃው የሚገኙ ፍርድ ቤቶች የፍትህ አገልግሎት ለመስጠት የሰለጠነ የሰው ኃይል በማደራጀትና በቴክኖሎጂ የታገዙ ስራዎች ለመስራት መዘጋጀታቸውን ገልጸዋል። በቀጣይ በሶስት አመት ውስጥ የታቀደ እቅድ ነው። በዛ መሰረት የሚሰረሙ ፍትን ቀልጣፋ፣ ተደራሽ፣ ፍትሀዊ ለማድረግ የሚሰሩ ስራዎች አሉ ማለት ነው። ከሰው ኃይል አንጻር ከተቋማዊ አሰራር ማሻሻል፣ የቴክኖሎጂን ማዘመን እና የመሳሰሉትን በቀጣይ ከህዝብ ጋር በመናበብ የምንሰራቸው ስራዎች አሉ ማለት ነው። የፍትህ ተቋማት ለህዝቡ ጥብቅና በመቆም ማገልገል እንዳለባቸውና ከስነ ምግባር አኳያ የምነሱ ቀረታዎችን በቀጣይ በትኩረት የሚፈታ መሆኑን የዞኑ ፍትህ መምሪያ ኃላፊ አቶ ደመላሽ ብላት ተናግረዋል። በተቀበላችሁበት መንገድ አጠገቢ ላይ ያለውን ሰው ቀይር። በእጅ ላይ ያለውን ስራ አንሳ። መልስ እንስጥ። የእኛ ህዝብ መንግስት ነው ብሎ የሚቆጥረው የኛ የፍትህ ተቋም ነው። የሚገርማችሁ የሌላው ነገርንም አታቀርቡ ያለው ነገርንም አትተው። ስለዚህ ይህንን ተናበን ወጥ በሆነ መንገድ በሁሉም መዋቅር ይፈጸማል። እዚህ አመራሮች አሉ ብለን እንወዝዳለን። ህዝብን የምንወድ ከሆነ የምንለውን እናድርግ። ያሉ ጉድለቶችን እንፈጽም። ጠበቃ የውይይቱ ተሳታፊዎች በፍትህ ተቋማት የሚስተዋሉ የፍትህ አሰጣጥ ችግሮችን በመቅረፍ በበጀት እጥረት የሚነሱ ጥያቄዎችና በሴቶችና ህጻናት ጉዳይ የሚስተዋሉ የፍትህ አሰጣጥ ችግሮች እንዲፈቱ ጠይቀዋል። የፍትህ ስራ የሁላችን ስራ ነው የሚል ነገር ነው የሚያመላክተውና ፍትህን ማምጣት ለህዝብ እርካታን ማስገኘት የህዝባችን የቀዳሚ ቀዳሚ ፍላጎት እንደሆነና ይህን ለመስራት ደግሞ አሁን እዚህ ቤት ያለው የተገኘው አካል በጋራ ተረባርቦ ፍትህን ማረጋገጥ ስራ በጋራ የምንሰራበት ጊዜ ላይ መድረሳችን የተሻለ ያደርጋል። የፍትህ ስርዓቱ ከአጋሽ ተቋሙ አንዱ ሴቶችና ህጻናት ነው። ነገር ግን ሴቶችና ህጻናት ስናይ ደግሞ በተለይ የህግ ድጋፍና ምክር አገልግሎት በእኛ ዘንድ ነው የሚሰጠውና ብዙ ጉዳዮች ከፍርድ ቤት ከሚሄዱ በፊት በእኛ ዘንድ ነው የሚያልቀው ማለት ነው። ተቋሙ ትኩረት ያልተሰጠበት ነው። በዛ ልክ ምላሽ እየተሰጠ ቢሄድ ለቀጣይ ውጤታማ እንሆናለን ብዬ አስባለሁ። የዞኑ ምክትል አስተዳዳሪና የከተማ መሰረተ ልማት መምሪያ ኃላፊ አቶ ኤርሚያስ ወሰነ ከተሳታፊዎቹ ለተነሱ ጥያቄዎች ምላሽና ማብራሪያ ተሰጥተዋል። ልይቶ ሰዋል ማምላት ያስፈልጋል። ቅን ዚታያ ችግር ያለባቸው ማቁሮች አሉ። ወርዶ መለገብ ያስፈልጋል። እዚህ ለምሳሌ ከፍትህ አኳያ ፍርድ ቤት ጋር የማይጓቡ ከፖሊስ ጋር የማይጓቡ ተቋማት ሊኖር ይችላል አሁን ከቅድም ከቤተ ከተማ ሲነሳም ይሄን ነገር ነው የምናየው አብዛኛው ማቁሮች ላይ ገብተን ሲናይ እንዲዘ ነገሮች ይኖራሉ እና ቅንጅ ችግር ያለባቸው ማቁሮች ላይ ገባ ተብሎ ድጋፍ መደረግ አለበት የሚል ኮመንት ለመስጠት ነው። መድረኩን ለመርሃ ግብር አይደለም። ችግሮችን የሚፈታ መድረክ መሆን አለበት። ተጽዕኖ ፈጣሪዎች ቀበሌ መምጣት አለበት። አስተያየት መስጠት አለበት። ፍርድ ቤት ዙሪያ ላይ ፒቲ ላይ